ወይኔ ፍቅሮች እወይ እናንተን እኮ ምን አባቴ ላደርጋችሁ ወይ ፊንገርሾ ፊንገርሾ እንደው ልትሞች ደረሽ። እኔ መግጣም ሲያቅትሽ በዛ በዚህ እንክታርገው ቀጠቀጡልኝ፣ በሏት በሏት። በእሷ ቤት አሁን እንትና ተገናኝተው እንዲህ ብለው ባለፈረው ፊፊን ያገኛት የተማሪ ጥሩ ሰውናት። የአቤል ምንሽር መፋቅያንው ያለው ማነው ያንቺ የባልሽ እቃ መፋቂያ ነው፣ በማንም ነው ሲጎረጉር የሚለው። የባልሽ የባልሽ ምን የባልሽ እቃ ፊንገርሾ መፋቂያ ነው፣ ማንንም ነው ሲፈቀፍቅ የሚውለው። ሰውን ሁሉ ከንትን ጋር ጨረሰችው እኮ። ጉድ እኮ ነው ዘንድሮ። እኔን እንደማትችልኝ እንደማንቀጠቀጣት ያወቁት በቃ፣ በአሽሙር በአሽሙር ወዲያ ወዲህ፣ በቃ ሰው እየፈለገኝ ስሜትሽን ጎድቸዋል። ማንም ሰው ስሜትሽን አልጎዳው እኔ ብቻ ነው ስሜትሽን የጎዳውት። ያቺ እንዲህ ብለሽ ከኔጋ የሚገናኝ ሰው ሁሉ በቃ የተጣላማ፣ በተለይ ከኔጋ ካገኘች በቃ አሽሙር። እኔ እናቷ ይህንን ጉድ ሳያዩ ድፍት አድርገው ገደላቸው። እንኳንም እናትሽን ጉዳ ላዩ። ቢያዩማ ኖሮ ራሳቸውን ያጠፉ ነበር። ለነገሩ በ14 ዓመትች ነው የወደቅሽው። በቤተሰብ ብታድጊ ኖሮ አሽሙር አይኖርም ነበረ። ቅርስምሽን ነው የምሰብረው። አንዳችሁ ደግሞ አንድ ደግሞ እንዲህ የሚሉ ሰዎች አሉ፣ እናት አትንኪ፣ እናቷ ይሞተችን አትንኪ። አባቴ ሲነካ አንዳችሁ ለእኔ ያልቆማችሁልኝ፣ እረጣችኋለሁ ምን አባታችሁ ልታመጡ? እኔን አባት ያልሆነውን በሽታ ስታ አካል ጉዳተኛ ነው ስትል አንዳችሁ ሰዎች አባት እንዴት ትነክ? ይሄ ጥላቻችሁን ነው የሚያሳየው። አሁን መጣችሁ እናት አትንክ የምትሉ የአባት ጠላቶች፣ አባት የምትጠሉ በአባት ያላደጋችሁ አባት የማትወዱ የወንድ ጥላቻ ያለባችሁ ናችሁ። መጣችሁ ምታሽ ቃብጡት፣ ሐሜት ብቻና፣ ምን አባሽ ታዲያ አንቺን ደብተር ይዤ ላስተምርሽ? ቆረቆ እንዳ ቆዳ ፍልጥ መሀይም እና ታዲያ እኔ ቤታ ሄጄ እንዲ ደብተር ይዤ እንዲ ተማሪ ልልሽ? ሄጂ ሄጂ ካፈለግሽ ማለት ነው። እንደ መሰረተ ትምህርት ቤት ኳትነሽ የወለድሹ እንዲ ቃላ ተሸክመሽ ትምህርት ቤት መሄድ ትችያለሽ። እኔ ቤታዬ ምን አባሽ ሁሌ ሐሜት ብቻ። ምን አባሽ ቲክቶክ ላይ መጣሽ እውቀት ልቀስሚ ነው? እከካም ደንቆሮ። እኔ እኮ ግርም የሚለኝ ቲክቶክ ላይ መተው ሐሜት ብቻ ወሬ ብቻ። ምን አባሽ ላርግሽ ታዲያ ሂጂ አልኩሽ እኮ። እንዲህ የሚያደርጉ ሰዎች አሉ። ጠብቁኝ አንዴ አንዴ አንዴ፣ ጠብቄ እግር ብሂ ነው የምልሽ። አልልሽም እንደዚህ ለምን አባሽ ነው የምልሽ። ሀሜት ነው የማወራው እኔ ቤታ? ታየኝ። ከጀርባ ክላሲካል አድርጌ ሁሌ ቤታ ቤት ሐሜት፣ የስ ቤታ ቤት ሐሜት። ወንበዴ ሁላ ታባሽ እና እኔ ቁጭ ብዬ ስላንቺ ባልሽን በ77 1975 ዓመተ ምህረት የፈታሽውን ባልሽን መልሰሽ አምጪ፣ ልጅ ያለአባት አያድግም ብዬ ትምህርት ልሰጥሽ ምን አገባኝ? እኔ ምን አገባኝ? እዚህ የምመጣው ልዝናና፣ ልትደበሩ ልደበር። መወዳችሁ ደግሞ ደስ ሊላችሁ ምናምን ነው። ጠላቶቼ እያያችሁ ልትቃጠሉ እንጂ እኔ ምን አገባኝ? ጭራሽ እናንተን ብዬ ብዬ ደግሞ የትምህርት አገልግሎት ልስጥ እንዴ? ትምህርት ቤት የትምህርት ሱስ ካለብሽ፣ ይሄን የድሮን ታውቂያለሽ፣ ሰንበቴ ቤት ምናምን ስኬ ዳቦ የሚጨመርበት እሱን የተባረከ ቦርሳ ተሸክመሽ ትምህርት ቤት ሂጂ። ማናባሽ እግርሽን ያዘሽ እኔ ቤታ እንዳትሄጂ ብዬ እግርሽና ያስኩሽኝ ቋጠኝ። ራስ ማን ያዛችሁ ትምህርት ቤት ሱስ ያሳበዳችሁ፣ የእውቀት ትምህርት ያሳበዳችሁ። በክላሲካል ስትፈልጉ በኩርኩም እየተማራችሁ የምትባሩበት ትምህርት ቤት አለ፣ ሂጂ እና ኳትነሽ ተማሪ። እኔ ምን አገባኝ እንዴ የትም የትም ተወጥራ ስትሽ ስትነፋ ኖረች። ማህበረሰብ ትመጣል። ቤታዬ ታይ ስለ ሕክምና ውሪ ምን አባሽ አገባሽ? ነይ ምናምን አመልሽ ዘካሽ አትቀመጭም እንዴ! ብትዘጊ ኖሮ አትታመሚም። የትም ታማ በሽተዋን ታመጣና መጣና ቤት ታብራ ያናፈሰች ይመስል ቤታዬ፣ እስኪ ስለ ሕክምና ውሪ። ሁሌ ሐመት እንዲህ ምን ጉር ናቸው እነዚህ? ፀጉሯ በነገርና በስድብ ማጅራት ይሄ የቂጧ ስንጥቅ ላይ መጥቷል አልቋል። ትመጣና ቤታ ፀጉርሽ ምንድን ነው? እስኪ ስለ ፀጉር አስተምሬን። ምን አገባኝ እኔ እኔ እዚህ የምመጣው ልዝናና ልስቅ ነው፣ ልጉላላ አይደለም። አጉላላችሁኝ እኮ ይሄን የምትሉት የትምህርት ወዳድነን የምትሉ እዚ ቲክቶክ ላይ እንዳትደርሱ፣ አይናችሁ ይጥፋ። እዚህ ቲክቶክ ላይ ያለው ሀሜት አለ፣ ቅሌት አለ፣ ውርደት አለ፣ ስድብ አለ፣ ሌብነት አለ፣ የፈለጋችሁት አለ። ሲኦል በትንሹ ምድር የቲክቶክ ላይ ጻዲቅ ጻዲቅ! ልጫወት ይመጣሉ። ልክ ቲክቶክ ላይ መተው ጻዲቅ። አቤቱ አምላኬ፣ ወይ ቅዱስ ሚካኤል ይሄን አታሳየኝ። እህ ብትባል፣ ባሏ ስራ ሲሄድ እኮ የጎረቤቷን ባል እኮ እንዲህ እኮ አማትራ እምታይ ናት እኮ እዚህ ትመጣል። ቤታ፣ ኧረ እባክሽ፣ እባክሽ፣ ቀን ሙሉ ነው እንዴ ቲክቶክ ላይ እምትይው? ኧረ ጌታ፣ ወይኔ፣ እንደዚህ እነዚህ ማህበረሰብ ጋር። ኧረ ተወኝ፣ ተወኝ። እኔ እኮ እነዚህን እኮ በፈጣሪ ኃይል እኮ ነው የቻልኳቸው ከዚህ ማህበረሰብ ጋር አልቅስ ወይኔ ደግሞ ይውላችሁ እንግዲህ፣ አንቺ ዝም በይ መሀይም ይላል። እምን አባህ እዚህ እውቀት ልቀስ ምነው የመጣሁ። አንተ ግን ብራስ በስድብ ካልሆነ አይገባችሁም እውቀት የወረቀት ሱስ፣ የመቦጫ ጫጨር ሱስ ካለብክ ሂድና አንተ መሀይም ትምህርት ቤት ሂድ። እዚህ የትምህርት ቤት የሚሰጥበት አይደለም። እንቃወማለን፣ ትምህርት እንቃወማለን፣ የቲክቶክ ላይ እንዴ! ሊያሳብዱ ለ ከቲክቶክ ውጪ ትምህርት እንቀበላለን። ቲክቶክ ላይ ግን ትምህርት እንቃወማለን። አለቀ አራት ነጥብ። የለም ቲክቶክ ላይ ትምህርት የለም፣ ስድብ አለ። ምን አለ? ቲክቶክ ላይ ስድብ አለ። ከፈለ እርግጫ ለ ትራገጣለን። ኑሮዋን ከጠላክና ቲክቶክ ላይ የጠላሹ ባለ ካለ ነ ቲክቶክ ላይ ድፍት አድርገን እንገለዋለን። ለምን ትጨናነቂያለሽ? ከባልሽ ጋር ጠዋት ማታ ገባ ወጣ እንደዚህ ለማምጪው ፎቶ ፎቶን አስረክብኝ ወደ እኛ ድፍት አድርገን ከኮሜንት ጋር ተሰብስበን ኑሮሽን ሁሉ ነው ሰላም የምናደርገው ቲክቶክ ላይ። ከፈለች ለእንደዚህ አይነት ነገር የሚመጣው ምቀኛ ጎረቤት ካለችሽ የቡና ተላበርሽ ላይ የምደፋ ካለች አምጫት ቲክቶክ ላይ እግሯን ሰብረን ገላግለን እናስቀምጥልሻለን። አለቀ። በሽተኛ ኮንሽ የህክምና ፍላጎት ካለች የትምህርት፣ የሃይማኖት፣ የስንፈተው ሲብ የሁሉ ነገር ካለሽ አሉ የሚያስተምሩ ከቲክቶክ ውጭ እንዲህ ስልሽ ደግሞ ኳታፍ ነው። ፌስቡክ ላይ የምትሄዱ ትችላላችሁ። ስንት ደግሞ እዛ ፌስቡክ ላይ አሉ ደግሞ ስንት ቋቋት ያም ሽማግሌ ናቸው። ከሰባት ቀን በኋላ የሚስቁ ደግሞ ፌስቡክ ላይ አለልሽ አሉ ደግሞ የፌስቡክ ሰዎች፣ ዛሬ የተናገራችሁትን አብሰልስለው፣ አብሰልስለው፣ አብሰልስለው ከሰባት ቀን በኋላ እንዲህ ቤታ እንዲህ ብላ ነበር ብሎ የሚስቁ ሰዎች ስለዚያ ከሶሻል ሚዲያ ላይ እውቀት የሚፈልግ ግልል ብለሽ ስርክሽ ወርውረሽ ጥለሽ ሶስት ያርቀሽ ወርውረሽ ጥለሽ ኦሞወንዝ ላይ ህይወትሽን ቀጥይ። ያኔ ህይወትሽን የጠፋ ህይወትሽን ደስታሽን ታገኘዋለሽ። አራት ነጥብ የሚታይ ፍቅር እንደ እኔ እኮ ለፍላፊ ሆንኩኝ እኮ ሰላም የነበርኩ ሰው ለፍላፊ በቃ ሁሌ ሀሜት ትላለች። እኔ እንደውም እኮ ጀበና አልሰበስብብሽ የጥንቋይ ከዳሚ ይመስል፣ ሲኒያ አልኮለኩልብሽ በሰላም ተኳኩይ ዝንጥ ብዬ ቂጤንጣል ጡቴን ብጣርጌ መጥቼ ነው እዚ ጋር የምናገረው። ስንቱ አለ አይደል? እንዲ ዋሉያ ከዳሚ ይመስል ጠንቋ ይመስል የጠንቋ ሸራሪት ድር ያለበት ይመስል ሳሩን ጎዝጉዞ ጀበናውን ታቅፎ የሚመጣብሽ ሀሜተኛ አለ አይደል እንዴ? ፍየል ከነጭራው ከነቂጥ ስንጥቁ ሳይቀር እየበሉ የሚመጡ ሀሜተኞች አሉ። እኔ እኮ ቤታዬ እኮ አላስ ሆድሽንም አላጩ እንደ አሉ እኮ ስንቶች እኮ አሉ። ጥቁር ጀበና ይዘው ይመጡባቸዋል። እግዚአብሔር ያሳያችሁ፣ ጥቁር የአራራ ጀበና ከሚያስፈራ ሲኒ ጋር አብሮ ተደርድረው እነሱ የሚያስፈሩ፣ ሐሜቱ ደግሞ ተጨምሮ። እኔ ቢያንስ እንኳን ተመልከችኝ፣ እኔ ማር እንደው በቃ ባለኝ ነገር ጽድት ብዬ አንቺ ዓይንሽ የሚያምረውን ነገር ነው አድርጌ የሚመጣው። ተውኝ። እኔ ግዴታ ሙሉ ከነ ጭራው እየጎተትኩኝ ከነ ጥፍሩ እንደዚህ እየገነጠልኩ መብላት አለብኝ ሀሜት እንድትሰሙ። ከነ ኮቴው ቋ ቋ ቋ ከሚል ኮቴው ፍየሉን አብሬ እየበላ መምጣት አለብኝ እናንተ እኔ እንድትረዱኝ። ምንጉር ናቸው እነዚህ ሰዎች ምንጉር ናቸው። ወይ ደግሞ አንዲት ጓደኛዬ ናት ብዬ ይ አንዲት ጓደኛዬ ናት ብዬ ይዤ መጥቼ አናቴ ላይ ይህንም ያህል የወጥ ቅቤ ጭንቅላቴ ላይ እየለቀለቀች መምጣት አለባት። ሐሜት እንድትሰሙ ንገሩኝ። ወይስ አንዲት አንዲት ጥሩ ጓደኛ ናት ብዬ አምጥቼ ስድስት ዙር ክትፎ በልቼ እሱ አንደኛው ዝር በልታ ለሁለተኛው ስትደርስ ሳህኑን አንስቼ እምመልሳት አይነት ጓደኛ ትፈልጋላችሁ ነው? ምንድን ነው ፍላጎታችሁ እዚህ ቲክቶክ ላይ ዋይ ቤታዬ ቀስ እያልሽ ሲጂን እናድርቅ ብለሽ ደግሞ እንዳቀር ይሄ ማህበረሰብ እኮ ያደርቃል። አያችሁ አይደል? ሴክሲ በሆን በሳምንቷ ቅርጥፍ አድርገው ሳይተፉ በሉኝ። ይኸው አሁን ተዝረጠረጥኩኝ፣ ቅርጥፍ አድርገው ነው የበሉኝ። እኔ ሰው ምላስ እንደ እንጨት ያደርቃል ይባላል። እኔ ረራሴ እንደ ሰባት ዓመት ጻልጅ እያፋፋኝ ነው የሄደው። የናንተስ ፍፍት አልኩ እኮ። አሁንማ ዴብስ ማአሙል ደንፈስ ቅዱስ አሁን እኔ ከሁለት ሳምንት በፊት ያያችሁኝ ቤታዩ ነኝ። ያቺ ሴክሲ። ወይ ወይ ወይ። ለነገሩ ሁሉንም አበሻልሽ ነገ ሲሉ ሰክሬ ነው ጠጡቼ ነው እንደ እናቴ ሆድ ከፍቶኝ። አሁን እኮ እንዲኖ እኮ ተነቃቃን እኮ ጋይዝ። ነገ መጥቻው ሀበሻን ሀበሻን ሁሉ ሰድበሻን ይቅርታ ጠይቂ ብሉኝ። እንደ በፊቱ ማና ባን የቅርታ ምታስ ጠይቀኝ አልልም። እሺ ቅርታ ሰክሪ ጠጥ አድርጌ ጠጥቼ ደንብዤ፣ ወይም ደግሞ በቃ ቤተሰቦች ያስከፍቶኝ፣ ሁርት ሆዴ ባዶ ሆኖ ተሰም እርቦኝ፣ ቤት አባቱ ቅጥቅጥ እያረኳችሁ ነገ ማለት እንደዛ ነው። ሲስተሙ ነው ጋይስ፣ ሲስተሙ ረ ውሃ እየጠጣሁ ነው። ድርቅ እንዳልልባቸው ያው፣ ይሄ ነው እኮ ችግራችሁ፣ ይሄ ነው እኮ ከኩሽና ወሬ አትወጡም። እኔ አሁን ስለ እጌው እግዚአብሔር ምስክሬ ነው፣ ከጉቺ ጋር ጭንቅላት ያልተያያዘም። አያችሁ፣ ተንኮላችሁ ጉቺ ጉቺ ብቻ ናት እንዴ፣ መጠጥ የምጠጣው ስንቱ መጠጥ ጠጥቶ ዳቦ ምኑን ምናምኑን ምኑን ፀጉሩን ምኑን ሲበትንብን እንዴ ኖረው ስንት ነው ያየ ነው፣ ስንት ዳቦ ስንት ፀጉር ሲበተን ቲክቶክ ላይ እየጠጡ ስንቱ ነው ለሃይብ ላይ ከስክሪን እየወጣ የስንቱን ፀጉር እያላችሁ አያችሁትኝ፣ ስንቱ ምናምኑን ከፍቶ እኔ ስለ ጎች አላልኩ? እኔ ያልኩትኝ መጠጥ ጠጥቼ ነው። መጠጥ ያሳስታል፣ አሳሳተኝ። ለምንድን ነው ከመጠጥ ጋር ሲሆን ዜድ አጠጣ ዜድ። በቀን ሰባቴ ነው የምጠጣው፣ አንዴ የተወጋውን፣ አንዴ ያልተወጋውን። እንዴ የሰው ስም አጻፉብኝ፣ እግዚአብሔርን ከሰው ጋር ተያያዝኩ። እኔን ተውኝ አልኳቸው፣ ምን አድርጊ ነው የሚሉኝ?